የቲፒኤልኤፍ ሰዎች መቀሌ ሲሆኑ አንበሳ፣ አዲስ አበባ ሲመጡ አበሳ ናቸው። መከላከያ ትግራይ ውስጥ ወዳሉ ካምፖቹ ይገባል። በጦርነት መሀል ቲፒኤልኤፍ የጋለበች መታ አብሬ ጋልባለሁ ብሎ የሚጠብቃት በአማራ ክልል ያሰማራችው አምባሳደሯ ፋኖ ከስሯል። ላለመስማማት ተስማምታ እንድትኖር የላካት የአስመራው ቤተ መንግስትም እጥዩ ብብ ብሏል። በሚቀጥሉት ረጅም ዓመታት ውስጥም ጭምር ፖለቲካሊ ግራውንድ መያዝ የማይችል አየር ላይ የተንሳፈፈ ድርጅት አልባ እራሱን እንደ ድርጅት የሚያይ ዶክተር አብይ እጅግ ብልጥ መሪ ናቸው። እርምጃ መውሰድ ካለባቸው ራሱ እርምጃ የሚወስዱት ሻዕቢያ እርምጃ እንዲወሰድ በሚፈልግበት ቲፒልፍ እርምጃ እንዲወሰድ በሚፈልግበት ጊዜ ላይ አይደለም። ቲፒልፍ አሁን አልቡርሃን ካርቱም ምግባቱን አስባ እቀብጣለሁ ብትል እንደለመደችው ለቆላ ለቆላ ተምቤን ትሮጣለች። ቲፒልፍ እንዳለችው ሂሳቤን አወራረዳለው እንዳለችው አማራ ክልል ባሉ አምባሳደሮቿ በኩል የአማራ ህዝብ ላይ አወራረዳሉ ያለችውን ሀሳብ እያወራረደችው። ይሄ ምስኪን ህዝብ ያሳዝነኛል። ነገ የሚወክሉት መሪዎች እንኳን እያሳጣችሁት ነው። ዛሬ ካልተማረ ነገ የሚወክለው መሪ ጌት ይመጣል። ዛሬ አስኳላ ዝግ ነው። ዛሬ ተማሪ ቤት ቁልፍ ነው። ዛሬ መምህራን ይታረዳሉ። ዛሬ ቄስ ቤተስኪያን ሄዶ መቀደስ የማይችልበትን ሁኔታ ፈጥራችኋል። አንዳንድ ሰዎች የሚሰሩት ፕሮፓጋንዳ ባይዘዊ ባቢ ጥላቻ የተነሳ ኢትዮጵያ ያላትን ፓወር የገፋ ነው። ኢትዮጵያ ማለት 120 ሚሊዮን ህዝብ ያላት ግዙፍ ሀገር ናት። የውሃ ሀብቷ እጅግ ከፍ ያለ ነው። የዛፍ ሀብቷ እጅግ ከፍ ያለ ነው። የህዝብ ቁጥሯ በጣም ትልቅ ህዝብ ነው። የቆዳ ስፋቱ እጅግ ሰፊ ነው። ይህችን ምስራቅ አፍሪካ ላይ የምትገኝ ግዙፍ ሀገር የጣለ ኢትዮጵያን የገፋ ኢትዮጵያን ያላቀፈ የውጭ ዲፕሎማሲ አይጠቅማቸውም። ሰላም ጤና ይስጥልን። ውድ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ሆይ አለን አለን አለን። እኛ ዛሬም ዳግም ተመልሰን መጥተናል። ዮሐንስ ኮርነር ላይክ ሼር ሰብስክራይብ እያደረጋችሁ ስላላችሁ እጅግ አድርገን እናመሰግናለን። አሁንም ላይክ ሼር ሰብስክራይብ እንድታደርጉልን በድጋሚ እንጠይቃለን። ከአንድ ሳምንት ባልዘለለ ጊዜ ውስጥም በቲክቶክ ሃያ ሺህ ተከታዮችን ማፍራት ችለናል። በዩትዩብ ወደ አስር ሺህ ለመጠጋት ጥቂት ቁጥሮች ብቻ ቀርተውናል። እናንተ ስላላችሁን በጣም በጣም ደስ ይለናል። የምታኩር ቤተሰብ ናችሁ። አሁንም ላይክ ሼር ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ እንዲሁም ደግሞ ከቻናላችን ጋር ሜምበር ለመሆን ሜምበርሽፕ ክፍት ስለሆነ እሱንም መቀላቀል እንደምትችሉ መግለጽ እፈልጋለሁ። እንዴት ናችሁ? ዛሬ በተወሰኑ ጉዳዮች ላይ እንነጋግራለን። ያልተሰማው የአብይ ውሳኔ፣ ህወሀት ተረታለች፣ ፋኖ ከስሯል። እነዚህን ጉዳዮች የምንመለከት ይሆናል። ከዛ በፊት ግን ጀዋር መሀመድ አነጋጋሪ ፎቶ ለቃለች። አይታችሁታል ዩት ፎቶ ያት ጀዌ ይህችን ፎቶ ለቃብናለች። በጣም ነው የተመቸችኝ። በጣም ነው ያዝናናችኝ። ማለት ጠቅላይ ሚኒስትር አብይ አህመድ ባህር ለመመለስ ይሰራል። ጀዌ ባህር ላይ አለሟን ትቀጫለች። ጀዌ የኔ በዛብ ከሰብ ልዩ ዋጋ ተገልጣለች። ኢትስ ፐርሰናል ጉዳይ እንደው ግን አንተ ባህር ላይ ስትነሳ ምናምና ባህር ላይ አለምን እየቀጨ ባህር ላይ እየቀመጫጨልክ ምናምን ከዛ ደግሞ መተዚ የሚሰራውን ሰውዬ ስራ አይሰራም ምናምን ማለት ነው። አጋጭ ጀው አጋጭ ክላሽ ያረጋል ትንሽ ክላሽ ያረጋል። ማለት ስራ የሚሰራውን ሰው ይሄ እየሰሩ ነው መተቸት እንጂ እየሰረሩ ነው ትንሽ አይከብዱ እና ጀው ያለም ያርገው ያለም ያርገው ብለናል። ትንሽ እስኪ ስቀን እንጀምረው ነው ያለም ያርገው። እኔ ግን ባህሯ ግን ተመጭታኛለች ስለ አራት ኪሎ ሰው፣ አራት ኪሎ ላይ ባህር የኢትዮጵያ ባህር እንደታገኝ ይታትራል። አንተ ባህር ላይ አለምን እየቀጨ ነው። ቃጀል ሞተ ሞተ ትንሽ ትንሽ ኩቹ ኩቹ ወጣ፣ ይሄን እየዘፈነ ነው። ይሄ ጀዋር ይመቸኛል። ፓሪስ ላይ ኦሎምፒክ እያየ ለንደን ላይ አለምኑ እየቀጨ ከናይሮቢ ላይ ጫቡላውን እየተንሸራሸረ ለፋተኞቹን አዲስ አበባ ላይ ያለው ባለስልጣኖች ይሰድባቸዋል። ከዚህ በላይ ስላቅ የለም እኮ። ሙርት ይዛለ እንዴ ምንን ነው የሚያምር? ያው ለማንኛውም ይመችሽ ያርግልሽ አባት። አንቺ አራዳ ልጅ ነሽ። ቺርስ እንደዛ ለማለት ነው። ዶክተር አብይ ያልተሰማ ውሳኔያቸውን እንመለከታለን። በተለይ ከህወሀት ጋር በተያያዘ የኤርትራውን ጉዳይ በተመለከተ እንዲሁም ደግሞ የፋኖን ጉዳይ አያይዘ ነው የምንመለከተው። ፋኖ ነፍሴ ሰሞኑ ሰማይና ምድሩ ጨልሞባታል እየተነቃነቀባት ነው። አለኝ ያለቻቸው አጋሮችና የምትከተላቸው ጉዶቿ ሁሉ እየላሽ ላሽ እያሏት ነው። ቲፒኤልኤፍ ወዲህ ወረደን አዲስ አበባ ልኮ ነበር፣ ወዲህ ወረደ እንዲሁም የአሜሪካ አምባሳደር ባልሳሳት ሌሎችም ባሉበት የበሻሻው አራዳ የአራት ኪሎ አለቃ የሰላሙ ሎሬት የጦር ሜዳው ሌተናል ኮሎኔል ዝናሽ ታያቸው ባለቤት ዶክተር ዐቢይ አሕመድ አሊ በቦታቸው ቁጭ እንዳሉ አነጋግሯቸዋል አሉ። ልንገንገራ ጉድ ስሙ። አነጋግሯቸው እና ሲያናግሯቸው እንደምታውቁት የቲፒኤልኤፍ ሰዎች መቀሌ ሲሆኑ አንበሳ፣ አዲስ አበባ ሲመጡ አበሳ ናቸው። እዚህ ሲመጡ ጭራቸውን ነው የሚቆሉት። አብይን ሲያዩት ወላጅ እንደመጣለት የኬጂ ተማሪ የሚሉት ወላጅ ፊት እንደቆመ የኬጂ ተማሪ ጥፋቱ ለወላጅ እንደሚነገርበት የሶስተኛ ክፍል ተማሪ ነው። እንዴት ችንድች የሚሉት እንደ አብ የሚፈሩት፣ እንዴት አይፈሩ? ለነገሩ ናይትሜር ነው የሆነባቸው እና እኚ ዘዎች አዲስ አበባ መጥተው ነበሩ። ወዲ ወረደን አዲስ አበባ ልቀውት አብይ አመ ምንድን ነው የምትለው ብላቸ፣ ምንድን ነው ምትሉት በኢሜል አይደለም፣ ፕሬዝዳንቱን በኢሜይል አይደለም፣ በኢሜይል አይደለም። ከፈለጉ ህዝቡን እየሄዳችሁ እየነካችሁ ያሳዩኝ ብል እናንተ ምን አገባችሁ ከሌ ይሁን እያሉ ከፈለጉ እየነኩ ያሳዩኝ፣ ምን አገባችሁ ተብለዋል አሉ። አሉ ኖች እንኳን ክኖር አላት ትላል። ብቻ ግን ዶክተር አብይ ጠርተዋቸው አናግሯቸዋል። ወዲ ወረደ አዲስ አበባ ነበር። ወደ ጉዳዩ ስንገባ ያሁን ያገለለጼ ነው። ደግሞ እንትን ያልኩት ክኖር ያልኩት ወዲ ወረደን ጠርተው አናግረውታል። ዶክተር አብይ ውሳኔዎችን ወስኗል። ይሁም ወዲ ወረደ በሚቀጥሉት አንድ ዓመታት ተቀዳሚ ምክትል ፕሬዚዳንት እንደሆነ ይቀጥላል። ህዋቶዬ ቶሎ ወደ ዲዲያሯ ትገባለች። ቶሎ ብላ ትጥቅ ትፈታለች። በጣም ደስ ያለኝ ውሳኔ። መከላከያ ትግራይ ውስጥ ወዳሉ ካምፖቹ ይገባል። በቀጣይ አንድ ወራት ውስጥ ጠቅላይ ሚኒስትር አብይ አህመድ የመጨረሻ ውሳኔያቸውን ያሳውቃሉ። ፕሬዚዳንቱን ይናገራሉ። እንደምታውቁት ህወሀት ላለመስማማት ተስማምታ ነው ከአስመራ የመጣችው። የህወሀት አንጃዎች ከአብይ ጋር ላለመስማማት ከኢሳያስ ጋር ተስማምተዋል። ስለዚህ ግጭት ለመቀስቀስ እየሞከሩ ነው። አብይ ደግሞ በጣም በቴክኒክ በጣም በብልጠት በጣም በብልሃት የኢትዮጵያን ብሔራዊ ጥቅም በማያስነካ መልኩ የእነሱንም የጠብ ጥማት ጥማቸውን በማይቆርጥ መልኩ ከጠቡም አራርቋቸው ኢትዮጵያንም ከድሉ አቅርቧት በካልቹ ቂጥቂጣቸውን እየጠለዘ እየረታቸው ይህንን ውሳኔ ሲወስን ተቀብለው ነው ሄዱት። ይሄ ህወሓት መቀሌውን የምታውም ምታወጣውን መግለጫ ተዉት። ያረጠ ያረጃ ሰቧን የምታወጣበትን መግለጫ ያረሱት። ዝም ብላ ነው የምትሸልለው፣ ዝም ብላ ነው የምትፎክረው። ከአብይ ውሳኔ ውጭ ወደ የትም አትሄድም። ወዲህ ረዳ ውሳኔውን ተቀብሎ ሊነግራቸው ይሄዷል። አክቹዋሊ ወዲ ረዳ ዋይዘው በጣም ከባድ ሰው ነች። ያልተበላባት አጭቤ ናት። በጌታቸው ማንኪያም በደብረ ጽዮን ሹኪያም ትጎርሳለች። ዋይ ለከይ ጉድ መጽሁ አለ። ትግሬ ምን አይነት ሰው ነው? ትርሶ ግን ወዲ ወረደ እና የወዲ ወረደን ቦታ ደግሞ አይ ቲንክ ባለሰዓት ወዲ ያሸብር ይይዘዋል እና ዶክተር አብይ በዚህ ውሳኔያቸው ውስጥ በርካታ ያመከኑት ሴራ አለ። በጣም በብልጠት ነው ይህን ጉዳይ የያዙት፣ በስሜት አይደለም። የአራት ኪሎ መንግስት በዝምታ የሚለውን መንገድ ተከትሏል። ዝምታ ነው መልሴ አሉ ሳለወርቅ ዘውዴ። እስቲ እዚህ ጋር እንደ ዝምታ ነው መልሴ እንመል። ዝምታ ነው መልሴ በስራ ነው የሚገለጠው በዚህ መሃል የዶክተር አብይ እነዚህ ዝርዝር ውሳኔዎች በጦርነት መሃል ቲፒኤልኤፍ የጋለበች መታ አብሬ ጋልባለሁ ብሎ የሚጠብቃት በአማራ ክልል ያሰማራችው አምባሳደሯ ፋኖ ከስሯል። ላለመስማማት ተስማምታ እንድትኖር የላካት የአስመራው ቤተመንግስትም እጢው ዱብ ብሏል። እጢው ዱብ ብሏል። ፋኖ እንደምታውቁት ተጋላቢ ኃይል ነው። ነፃ ላውጣችሁ የሚል ነፃ ህዝቡን ነፃ ሊወጣበት የሚታገል ቡድን ነው። ወደፊት ፖለቲካውን እንገምተው ካልንና ወደፊት ፖለቲካውን ካሰመርነው በሚቀጥሉት ረጅም ዓመታት ውስጥም ጭምር ፖለቲካሊ ግራውንድ መያዝ የማይችል አየር ላይ የተንሳፈፈ ድርጅት አልባ ራሱን እንደ ድርጅት የሚያይ የደናቁርት ስብስብ ነው። ነፃ አውጣለሁ ለሚል ህዝብ ቁና ሙሉ ችግርና ቁና ብሎ መከራ ተሸክሞ የመጣ ቡድን። ይህ የጠቅላይ ሚኒስትር አብይ አሕመድ ውሳኔ ህወሀትን የጠብጥሟን የቆረጠ ፋኖን ተስፋ ብሎ የሚጠብቀውን ኃይል እንዲርቅበት ያደረገ፣ ሻዕቢያን ዘሎ ሊገባበትና ሊያጇክመ የፈለገውን ቀውስ የረታበት ነው። ዶክተር አብይ እጅግ ብልጥ መሪ ናቸው። እርምጃ መውሰድ ካለባቸው ራሱ እርምጃ የሚወስዱት ሻዕቢያ እርምጃ እንዲወሰድ በሚፈልግበት ቲፒልፍ እርምጃ እንዲወሰድ በሚፈልግበት ጊዜ ላይ አይደለም። ለኢትዮጵያ እርምጃ መውሰዱ አስፈላጊ በሆነበት ጊዜ አሜሪካን መቀመጫ አሜሪካንና አውሮፓ መቀመጫቸውን ያደረጉ መጽሔቶች ከሰሞኑ ይዞ በሚወጧቸው ሪፖርቶች ላይ የዓለምን ተለዋጭና ተገለባባጭ አቋምና አቋቋም ተመልክቶ ውሳኔ እየወሰነ ያለ ያቋም ሰው እያሉ ዶክተር አብይ አሕመድን እያንቆለጳጳሷቸው ነው። ሰውየው ሻዕቢያ በሚፈልገው ኢሳያስ አፈወርቂ በሚፈልገው የህወሓት ገረዶች በሚያስቡት ጊዜ ላይ እርምጃ ይወስድ። እርምጃን የሚወስደውና የሚያስወስደው ለኢትዮጵያ ጥቅም አስፈላጊ በሆነበት ጊዜ ነው። ቲፒኤልኤፍ አሁን አልቡርሃን ካርቱም መግባቱን አስባ እቀብጣለሁ ብትል እንደለመደችው ቆላ ተምቤን ለቆላ ተምቤን ትሮጣለች። አሁን መከላከያ ትግራይ ሊገባ ነው። የመከላከያ ወደ ትግራይ መግባት ምናልባት እንደ ውስቲ ለሰላምና ለፕሪቶሪያ ስምምነት ተፈጻሚነት ተብሎ ቅድሚያ የተሰጠውን እነሱ ግን የረሱትን የመንግስትን መንግስትነት ሶቨርኒቲ ሉዓላዊነት ሶቨርኒ ሉዓላዊ ሀገር እንደሚያስተዳድር ትመለከተዋለች። ህዋት ታስቀኛለች። አለቆቿን እረስታለች። መስታወቷ ዋሽቷታል። መስተዋቱ አሽቷታል ከትላንቷም ከዛሬዋም ከትላንቷም ከቀደመ ህይወቷም መማር የማትችል የተናቁት ስብስብ ናት። እና ይህ የዶክተር አብይ ውሳኔ እነኝ ዝርዝር ውሳኔዎች በጣም በጣም መስመር የሚያሰምሩ ናቸው። አሁን በየአቅጣጫው ያለ ህዝብ መንቃት መቻል አለበት። ነገሮችን በጽሞና መከታተል አለበት። የቀጠናውና የጂኦፖለቲክስ አስተላለፉም እንዲሁ ደርዝ እየለየ ነው፣ እያበጀ ነው። በዚህ ውስጥ በሚሄደው መንገድ ውስጥ ደግሞ የኢትዮጵያ ቁመናና አቋቋምን በጣም ትክክለኛ የሆነ ነው። የኢትዮጵያ መንግስት ምን ጋር መቆም እንዳለበት፣ የኢትዮጵያ መንግስት ከምን ጋር መስራት እንዳለበት፣ የኢትዮጵያ መንግስት ሀሳቡ ምን እንደሆነ እያጸና ደጋግሜ እንዳልኳቸው አሁን በአማራ ክልል ያለው ፖለቲካዊ ውጥረት እንዲረግብ ዋነኛው ይህንን ኤሊት ወይም ይህንን ትርክት የሚገነባው ኃይል ባዶ መሆኑን በሚዲያ አሳማኝ የሆነ የፕሮፓጋንዳ ብልጫ መውሰድ ያስፈልጋል። አክቹዋሊ አውቆ የተኛን ቢቀሰቅሱት አይሰማም። ለቡሄ መስማት ያቆመ ዘላለመሆን ሆያ ሆዬ ሆያ ሆዬ ነው የሚለው። ቲፔሌፍ እንዳለችው ሂሳቤን አወራረዳለሁ እንዳለችው አማራ ክልል ባሉ አምባሳደሮቿ በኩል የአማራ ህዝብ ላይ አወራረዳለሁ ያለችውን ሀሳብ እያወራረደች ነው። እንደምታውቁት ቲፔሌፍ ደደቢትን ስትይዝ ገና የሸዋን የበላይነት አጠፋለሁ፣ ከዛ አማራ ሕዝብንም ተስፋፊውን አይልም አጠፋለሁ ብላ ነው በሱል ገሰሰ አንደበት ስራዋን የጀመረችው። ከዛ በኋላ ከሱል ገሰሰ ጓዳ እስከ ፕላኔት ሆቴል በረንዳ ባለው ታሪኳ ለትግራይ ሕዝብ ከየአቅጣጫው ጠላት ስትሸምትለት ነው የኖረችው። ትግራይ ከኤርትራ፣ ትግራይ ከአፋር፣ ትግራይ ከጎንደር ከሁሉም ተባልቶ ክቡን በጠላት አስከብባ ኖረች። አብይ አሕመድ የሚባል ሰው ወደ አራት ኪሎ መጣና ያንን ሁሉ ሰርክል በጣጠሰና አጠፋባት። መልሳ ደግሞ በጠብ አጠረችው። አሁን ፋኖ እያደረገ ያለውም እንዲሁ ነው። በጠብ እያጠረው ነው። በጠብ አጥሎ ሲያበቃ ቲፔሌፍ ምንም ወረራ መፈጸም ፊ አይጠበቅባትም። አላማጣም፣ ራያም፣ የትም የትም ፋኖ ሂሳቧን እያወራረድላት ነው። ኬላ ጥሎ ገበሬ እያስለቀሰላት ነው። እበቀለዋለሁ ያለችውን ህዝብ ልጆች ትምህርት ቤት እየላከ አለም። አሁን ላይ መጡና ምን ይባል መሰለ ፋኖ መሪ አጣ መራ ሕዝብ መሪ አጣ ነው አይሏል። እናንተ ሲጀመር መሪ የሚያስፈልጋችሁ አዘላችሁ መሪ የሚያስፈልገው ጎማ ያለው መኪና ነው። እናንተ በግፊ የማትንቀሳቀሱ ሰዎች ምን ጆሮ ጆሮአችሁን ይዞ ስፖኪ ስፖኪ ቋችሁ ነው መቆንጠጥ የሚቻል ሰዎች እኮ ናችሁ። እናንተን ተውት፣ ግን እኔ ይሄ ምስኪን ሕዝብ ያሳዝነኛል። ነገ የሚወክሉት መሪዎች እንኳን እያሳጣችሁት ነው። ዛሬ ካልተማረ ነገ የሚወክለው መሪ ከየት ይመጣል? ዛሬ አስኳላ ዝግ ነው። ዛሬ ተማሪ ቤት ቁልፍ ነው። ዛሬ መምህራን ይታረዳሉ። ዛሬ ቄስ ቤተስኪያን ሄዶ መቀደስ የማይችልበትን ሁኔታ ፈጥራችኋል። የስጋ ደመኛ የልጅ ባዳ፣ የጓዳ ጠላት፣ የቤት ውስጥ ቀጋ ሆናችሁበት በታሪካዊ ጠላትነት በፈረጁት ሰዎች እየተከፈላችሁና እየተጋለባችሁ አሜሪካና አውሮፓም ያላችሁ ምላሳችሁን አከራይታችሁ አንደበታችሁን ለነሱ አሳልፋችሁ ሰጣችሁ። ደግሞ ደህና አንደበት እንዳለው በውሃ እቃ ሁሉ እኔ ተናግሮ ማሳመን የሚችል አውርቶ የሚሰማ አውርቶ የሚደመጥ አውርቶ ሰብስታንስ መስጠት የሚችል ሰው የዚህን ካምፕ ፕሮፓጋንዳ እየሰራው ቢሆን ኖሮ ምንም አይገርመኝም ነበር። አውርተው የማይሰሙ እንካሰ ለአንትያ ደሞዛቸው ስድድብ፣ ኑሯቸው ማንጓጠጥ፣ እንጀራቸው የሆኑ ደናቁርቶች የአማራን ህዝብ መንገድ እናንተን እንፈርጃለን ሲሉ ያሳዝነኛል። እያደረጉ ያሉት ነገር ልክ እንደ መምህራቸው ጠላት መሸመት ነው። አማራን ከኦሮሞ ለማጣላት፣ አማራን ከትግሬ ለማጣላት ሰሞኑን የሰሩት ድራማ ህዝብ ከህዝብ ለማጋጨት ነው። ሌላ ምንም ኮንስኮንስ የለው ሌላ ምንም ታምራ ይመጣላቸው እኔ ማራዳ አንቺ ማራዳ ምን ያጣላናል በሰው በረንዳ፣ ይላል ያራዳ ልጅ። እናንተ ማራዳ እኛም ማራዳ፣ ፎገራችሁ ብሉ። እንዲህ አይነት የተረቀ አስማታችሁ ማንም አይፎገርላችሁ። እና ዶክተር አብይ የወሰኑት ውሳኔ በየአቅጣጫው ለነኝህ ሰዎች ኪሳራ የደገሰ በየአቅጣጫው ለነዚህ ሰዎች ኪሳራ የሚደግስ ውርደትን የሚደግስ ነው። ስለዚህ ምን መደረግ እንዳለበት ምን መሰራት እንዳለበት ምን አስፈላጊ እንደሆነ በአስተውሎት መመልከት በአስተውሎት ማየት፣ ለነገ የማንለው ጉዳያችን። ቲፔሌፍ ተረታለች ተሸንፋለች። ይሄ የሚዲያውን ፕሮፓጋንዳ ተውት። ከመገዛት ውጭ አማራጭ የላት። የአብይ አህመድን አለቅነት ከማመን ውጭ አማራጭ የላት የኢትዮጵያ ሉዓላዊነት ከመጠበቅ ውጭ አማራጭ የላትም። ጌታቸው እንደረዳ እንዳለን ሞቅ ሲላቸው የሚሰማቸውን የግለት ስሜት አሁን ማስራጽ አይችሉም። አሁን እሱን ማድረግ አይችሉም። በየትኛውን ፖለቲካዊ አስተላለፍ ቲፒኤልኤፍ ከዚህ በኋላ ድል የምታገኝበት መንገድ የለም። ያላት ድል አዛውንት ሰዎቿ የታሰሩ እንታሰራለን በሚል ሰቀቀን ምክንያት የገቡበትን ውጥረትና በሽታ እያራዘመች በሰቀቀን መኖር ብቻ ነው። እና ከባድ ነው። ከባድ ነው ጉዳያቸው። ስለዚህ ከሰሞኑ እንደምታውቁት ሰሞኑም ሳነሳላችሁ እንደነበረው ዶክተር አብይ አህመድ ከአሜሪካዎች ጉዳይ ሚኒስትር ጋር ተወያይተዋል። በእርግጠኝነት በውይይታቸው ይህን ጉዳይ ላይ ያነሱ አይችሉም ያነሳሉ። የትኛውም ዓለም ጫፍ ላይ ያለ የዲፕሎማሲ ስራ የሚሰራው በልጠህ ከተገኘ አሸነፈ ከተገኘ፣ ፓወር አንተ እጅ ላይ ካለ የትኛውም አካል መስራት የሚፈልገው ካንተ ጋር መቀጠል የሚፈልገው ከአንተ ጋር ምርጫና አማራጭ የለውም። ማንም ከተሸናፊ ጋር አይቆምም። አሜሪካኖቹ ህወሀትን ለማጣን ያልሞከሩት ያልፈነቀሩት ድንጋይ የለም። በዚህ ሰዓት ደግሞ የምስራቅ አፍሪካን ፖለቲካ ተቆጣጥሮ ለመያዝ የሚረዳቸው ፓወር ያለው አብይ አህመድ ልጅ ላይ ነው። አንዳንድ ሰዎች የሚሰሩት ፕሮፓጋንዳ ባይዘዊ በአብይ ጥላቻ የተነሳ ኢትዮጵያ ያላትን ፓወር የገፋ ነው። ኢትዮጵያ ማለት 120 ሚሊዮን ህዝብ ያላት ግዙፍ ሀገር ናት። የውሃ ሀብቷ እጅግ ከፍ ያለ ነው። የዛፍ ሀብቷ እጅግ ከፍ ያለ ነው። የህዝብ ቁጥሯ በጣም ትልቅ ህዝብ ነው። የቆዳ ስፋቷ እጅግ ሰፊ ነው። ይህችን ምስራቅ አፍሪካ ላይ የምትገኝ ግዙፍ ሀገር የጣለ ኢትዮጵያን የገፋ ኢትዮጵያን ያላቀፈ የውጭ ዲፕሎማሲ አይጠቅማቸውም ቀጠናው ላይ ያለውን ፓወር ብታውቀው እንዲህ አለም ላይ ያሉ አካላቶች የተዋጡ ሲመጡ ነው። ለምሳሌ አሁን ሐሰን ሼህ ሙሐመድ በርበራን እንደፈለጋችሁ አድርጎ አሜሪካኖች ግን ለሶማሊላንድ ሀገርነት እውቅና አትስጡብኝ እያለ ነው። ለማኝ ሆነ ሰውዬ። ምን አይነት ጫት እንደሚቅምን እኔ አላውቅም። የሶማሊላንዱ ፕሬዝዳንት ደግሞ ሞቃዲሾን ማስተዳደር ያልቻለ ሰውዬ ደግሞ ስለ ሶማሊላንድ ያወራል። እንደያሉት ነው እውነታቸው። ሐሰን ሼህ መሐመድ ከሞቃዲሾም አንሶ አንሶ አንሶ አንሶ አንሶ አንሶ ከፑንትላንድም ተገፍቶ ከሶማሊላንድም ተገፍቶ አንሶ አንሶ የራሱን ብሔርና የራሱን ጎሳ ሰዎች ብቻ እያስተዳደረ ያለ ሰው ነው። ከሱም ብሶ ደግሞ እንትን ይላል እና እነኚህ ሰዎች ሊጋለቡባቸው የፈለጓቸው አካላቶች ሁሉ ኢሳያስ አፈወርቂም ከወሬ ዘለለ ምንም ማድረግ የምትችለው ነገር የላትም። ያረጅች ያፈጅች ለጌ የሆነች ቡድን ናት። ለጌን አትናገሩ ብላችሁ ያልግን ለጌን ከመናገር ባገኙት አጋጣሚ ወደ ኋላ አይደለም። ይህ ሁሉ ስራ ሲሰራ መግለጥ ያልቻለ መስሪያ ቤት ነው ባገኘሁት አጋጣሚ ሁሉ ማለት እና፣ ጉዳዩ እንደዚህ ነው። ዶክተር አብይ አሕመድ የወሰኑት ውሳኔ በጣም ብልጠት የተሞላበት በጣም ብልጠት የተሞላበት ህወሓትም፣ መካበት አለው የምትለውን ታጣቂ ባዶ ሊያደርግ የሚችል ነው። ታደርጋለች አታደርግም የምናየው፣ ነገር ግን አትሊስት ግራውንድ ማድረግ የሚችል የኢትዮጵያ መከላከያ ሰራዊት ትግራይ ውስጥ ይገባ ነው። ከዚህ በላይ መቅበጥም ከዚህ በላይ መቻልም የለብንም ምክንያቱም ለትግራይ ህዝብ ሲባል የትግራይ ህዝብ ነፃ መውጣት ያለበት ከቲፒኤልኤፍ ነው። የአማራ ህዝብ ነፃ መውጣት ያለበት ከፋኖ የወንብድና ጉዳይ ነው። እኔ ከዓመታት በፊት ጀምሬ ሳነሳው የነበረ ጉዳይ ነው። ፋኖ አድጎ አድጎ አድጎ አድጎ አንድ ቀን ሽብርተኛ ነው የሚሆነው አልን። ደረሰ የተመለከት ነው እና ጉዳዩን ከዚህ እና ከዚህ መሰል ሀሳቦች አንጻር መመልከትና ማየት በጣም አስፈላጊ ነው እና እጅ ይጃጃላሉ የሚሰሩት ፕሮፓጋንዳ እና የሚሰሩት ፖለቲካ ከቲክቶክ ያለዘለለ ከፌስቡክ ከፍ ያላለ ከዩቲዩብ ፈቅም ማይል መሬት የሌለው ሰብስታንስ የሌለው ግራውንድ የሌለው ስለሆነ ብዙ መፍራት ብዙ መሸበር አያስፈልግም። መሬት ላይ ያለውን ግራውንድ ያለውን ሰብስታንስ የሚያደርገውን ልንጠይቀው ልነካው የምንችለውን ኃይል ግን እየደገፍን ሀገራችንን ማሻገር አለብን። ምክንያቱም አንድ ሀገር ስላለን እና ፒፒዎችም ከተኛችሁበት ንቁ። አንዳንድ ፒፒዎች ከተኛችሁበት ንቁ፣ ወይስ በጃምፐር እንደዚህ እርገ እናስነሳችሁ። አንዳንድ የፒፒ ሰዎች በጃምፐር አይነሱ ለ ብለዋል። የእናንተን እንቅልፍ በሰጠኝ የተቀመጣችሁበት ወንበር ባይዘቡ እንቅልፍ የሚሰጥ እኮ አልነበርም። ግን እናንተ አልጋ ላይ ያለ ሰው የማይተኛውን እንቅልፍ ነው የምትኙት። ምናችን ነው የሚያማችሁ? ሁላችሁንም አላልኩም። በዚህ ልክ የምትለወጠ የምትለፈ እንዳላችሁ ሁሉ ግን መተኛት በሌለባቸው ሰዓት የተኙ ፒፒም፣ አብይም፣ የፒፒ መንገድም የኢትዮጵያ ፈተና የሚያልገባቸው ሰዎች አሉ። ግን እያሸነፍን እንቀጥላለን። እዚሁ ላይ ደምራችሁ እንድታስቡ የሚፈልገው ከዛሬው ሀሳባችን ጋር ትላንት ያነሳውላችሁን ወደ ቀይ ባህር የምንሄድበትን መንገድ በአባይ በኩል ማስመራችን ነው እና ምንም ያስፈራን ነገር የለም ምንኛውን የትኛውንም ሀይል ደግሞ መጋፈጥ የሚችል የጸጥታ ተቋም ሪፎርም ተደርጓል። እሱን በነገራችን ላይ በስፋት እዳስላችኋለሁ፣ ፍልስፍናውን፣ ሀሳቡን፣ ምኑን ምኑን ምኑን፣ በደንብ አድርጌ እዳስላችኋለሁ። ትንሽ የቪዲዮ ጥረቶች ስላሉብኝ ነው። እስቲ የማገኝበት መንገድ ካለፈለግ ፈለግ ፈለግ አድርገን እማሳያችሁ ይሆናል። እኔ ያየኋቸውን ቪዲዮዎች እንዴት ማግኘት እንደምችል ስለማላውቅ ነው እና እነሱ እንደምንም እንደምንም አድርጌ ላደርሳችሁ እሞክራለሁኝ ማለት ነው። እንደዛ ነው እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል ዮሐንስ ኮነር ላይክ ሽር ሰብስክራይብ ማድረግ እንዳይረሳ እንዳይዘነጋ ፈጣሪ ኢትዮጵያና ህዝቦቿን አብዝተው ይባርክ የኔና የናንተ ሀገር እንደ ልማዷ ታሸንፋለች ቻው